በስማአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዘብዳችሁ በጌታችን በመራይታችን በኢየሱስ ክርስቶስ ፍጹም በጎነት በሰማይ አስፈራ በመንፈሳዊ በረከት የተባረካችሁ ፍጹም ምረቱ ፍቅሩ በጎነቱ የሚያኖረን የሚያኖራችሁ ከሰማያት የወረደ ከእናታችን ከመቤታችን የተወለደ መስቀል ላይ በተሰቀለ ጊዜ እና በደላችንን ለመክፈል በተዘረጋ ጊዜ እዳ የከፈለለት የዳነ ሕዝብ ያደረገን የመድኃኒዓለም ልጆች ብሩካን ሁላችሁንም ለምቆያችሁ ሁሉን የሚችል አምላክ ንጉሳችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ከሕያው መንፈሱ ጋር ለዘላለም የተወደደ የተመሰገነ ይሁን። የተወዳችሁ እግዚአብሔር ልጆች ወደ በትምህርታችን ከመግባታችን በፊት በሲያትል አካባቢ የምትገኙ ኦርቶዶክሳውያን ወደ ኢትዮጵያ የሚመጣ አንድ ቤተሰብ ካገኘው በለመቤታችን ለወልቂጤ ማርያም አንድ እጣ አውጥተን ነበረ። ስልኬ ስልክ እጣ ነው። እጣው የወጣላቸው ሰው አዲስ አበባ ስለሚገኙ እዛ አካባቢ ከዛ ነው የሚላከው እና እዛ አካባቢ ያላችሁ ወደ ኢትዮጵያ ስትመጡ እንድታመጡልኝ በስልኬ እንድታሳውቁ 9 11 ስልኬ ላይ ተሳውቆኝ በታላቅ አክብሮት እጠይቃለሁ። ሁለተኛ ማሳሰቢያ አንድ የምንረዳው ቤተሰብ አለ። ትንሽ ቆይተናል። እንዲህ ዓይነት ቤተሰቦችን ማቋቋም፣ ማገዝ ሰሞኑን በቤተክርስቲያን እርዳታ ምክንያት አሁን ግን ግድ ይህ ቤተሰብ መታገዝ መታገዝ አለበት። ሁለቱ ባልና ሚስቶች ናቸው፣ ቤታቸውን የሚመግቡ ሁለቱም ስትሮክ አድርገው ቤት ወድቀዋል፣ ተኝተዋል። እና እነዚህ ቤተሰቦች ማቋቋም ተጋግዘን አለብን። ይህንን ያለሳስባችሁ ነው። 0911 4 13 80 ስልኬ ዋትሳፕ፣ ቴሌግራም፣ ቫይበር ላይ ያለው በምትፈልጉኝ ሰዓት መልት አኑሩልኝ። አድራሻቸውን ተወላችኋለሁ። እግዚአብሔር እናንተን ዘራችሁን ሁሉ ይባርክ። ዛሬ የምንማረው ስለ ዘካርያስ ካህኑና እግዚአብሔር በጉለትም ቢሆን ባልተሟላ ሁኔታ ባልተስተካከለ ሁኔታ ቢሆን እንዴት እግዚአብሔር ፊት መኖር እንደሚገባ ስለሚያስተምረን ካህን ነው የምንማረው። ሉቃስ ወንጌል ምዕራፍ አንድ ላይ ምዕራፉን ሲጀምር ወንጌላዊ ሉቃስ ይሄንን ካህን ነው የሚያነሳልን በጊዜው በአይሁድ ከነበሩ ሰሞንኛ ካህናት መካከል አንዱ ነው ዘካርያስ ይባላል ሚስቱም ከአሮን ጎን የነበረች ኤልሳቤጥ የተባለች ሴት ነበረች እና ሁለቱም ልጅ አልነበራቸውም በስተርጅና በሽምግልና ነበሩ በልጅ ጉዳይ ሲጸልዩ ብዙ ዘመን ኖረዋል፣ ግን ጸሎታቸውን በፈለጉት ሰዓት ያልተቀበሉ ናቸው። እግዚአብሔር አልሰማኝም ወይም ደግሞ በፈለግኩት ሰዓት አልመጣልኝም ብለውም አልተቀየሙም። መጽሐፉ እንደሚነግረን በእግዚአብሔር ፊት ያለ ነቀፋ ጻድቃን ሆነው ይኖሩ ነበረ እና ልጅ አልነበራቸውም። አምላካቸው እግዚአብሔር ይሰጣቸው ዘንድ የሚገባው ስጦታ በጊዜው አልተቀበሉም፣ ግን አልተቀየሙም። ከእግዚአብሔር ጋር ጦርነትና ኩርፊያ አልጀመሩም። ሕይወታቸው አልተቀየረም። እዛው እነሱ እንደነበሩ እንደተፈጠሩ እግዚአብሔር እንደሰራቸው ማንነታቸው ሳይለወጥ ነው ያሉት። ይጸለያሉ፣ እግዚአብሔርን ያመሰግናሉ፣ ያመልኩታል። መስዋዕት ሲያቀርቡ ያቀርባሉ፣ ሀሌሉያ ይላሉ። እንደ ማንኛውም እስራኤላዊ አማኝ ነው የሚኖሩት። ደግሞ እንደ ካህን ደግሞ በትጋት እያገለገሉ ይኖራሉ። እሱ እያገለገለ ይኖራል እና ዕጣ ደርሶበት ወይም ሰሞንኛ ደርሶት ወደ መቅደስ ለዕጣን ገብቶ ነበር እና አስቡት እንግዲህ ይሄ ሰው ልጅ መውለድ ይፈልጋል። ከባድ ብዙ ነቀፋ ነበረበት ይሄ እግዚአብሔር። ሰው ቢሆንማ እግዚአብሔር ቀስፎት ነው እንጂ እንደዚህ መካን ሆኖ አይቀርም ነበር፣ ያውም ካህኑ ሆኖ ዋናውን ውስጠኛውን ክፍል እያጠነ እግዚአብሔር ሊቀስፈው ነው እያሉ ለተቀሰፈ ሰው እየቆጠሩት ነበር። ሚስቱም የቄስ ሚስት ሆና ያልወለደች እና ባሏን ያለደረጃ አስቀረችው እያሉ የሚሰርቧት ነበረች እና ነቀፌታ እንደነበራቸው የሚያስረዳው ሉቃስ ወንጌል ምዕራፍ አንድ ቁጥር 24 ላይ ከዚህም ወራት በኋላ ሚስቱ ኤልሳቤጥ ነሰች እና ነቀፌታዬን ከሰው መካከል ያስወገደልኝ ጌታን ብላል ታመሰግነው አምስቱ ራሷ እንደሸሸገች ተጽፏል እንግዲህ እነዚህ ሰዎች የሚፈልጉትን ሳያገኙ ነው እግዚአብሔርን ያመለኩት ስሜታዊ አልሆኑም በሚፈልጉት ጉዳይ ላይ ወዲያው ወቅታዊ መልስ ማምላካዊ መልስ ስላልመጣላቸው አልተቀየሙም፣ ጸሎት አላቋረጡም። እንግዲህ የመጀመሪያው ነገር ጸሎታቸውን አላቋረጡም። እሱም በክፍሉ ተራ በመቅደሱ ቆሞ ስብሐት ወክብር ለሥሉስ ቅዱስ ይደሉ እያለ ይጸልይ ያመሰግን ነበረ። ለእስራኤል አምላክ ምስጋና ለማቅረብ አልሰነፈም። አንተ ጸሎቴን የማትሰማ እነዚህ ሁሉ ወንድሞች የካህናት ቀሳውስት የብዙ ልጆች አባት ሆነው አንተ ግን ለእኔ አንድ ልጅ ከለከልከኝ። ስለዚህ እኔ ከዚህ በኋላ ከአንተ ጋር አልኖርም አለም ይሻለኛል አላለም። መጉለቱም ቢሆን እግዚአብሔርን እያመሰገነ እያመለከ ኖረ። ነገር ባይሳካም፣ እግዚአብሔር ግን ይመስገን አለ። ሁኔታ ባይሞላም፣ እግዚአብሔር ግን ይመስገን ልጅ ባይወለድም፣ እግዚአብሔር ይመስገን ትዳር ባይሰምር፣ እግዚአብሔር ይመስገን አለ። ስራው ንግዱ ባይሰምር፣ እግዚአብሔር ይመስገን ለሚሉ ሰዎች ምሳሌ ሆነ እና መቅደስ ውስጥ እግዚአብሔርን በቅንነት ያገለግል ነበር ሁለቱም ሚላል ቁጥር ስድስት ላይ በጌታ ትእዛዝና ህግጋት ሁሉ ያለ ነቀፋ ይሄዱ በእግዚአብሔር ፊት ጻድቃን ነበሩ በእውነት በፊቱ ህግ የሚጠበቅባቸውን ጉዳይ እየፈጸሙ ይገቡ የወጡ የነበሩ ናቸው በእግዚአብሔር ፊት ነበሩ እና እግዚአብሔርን አልተቀየሙትም አልሰጠህንም ብለው አልተቀየሙትም። አንዳንዴ ፍቅራችን እንዲመዘን ከባድ ነገሮች ነገሮች ሳይስተካከሉ ከባድ ነገሮች ተሸክመን እግዚአብሔር እንድናመልከው ይፈልጋል። ይገርማቸዋል በትዕግስት እንድናመልከው እንድናመሰግነው፣ ተስፋ እንድናደርገው፣ እንድንጠብቀው ይፈልጋል። እግዚአብሔር ህያው አምላክ ነው። ህይወት አለው፣ ስሜት አለው፣ ልብ አለው። ፍቅር ይፈልጋል ከሰው ሰው ከሰው የሚፈልገውን አይነት ፍቅር ከኛ ይፈልጋል። ስለዚህ እኛ በደግ ቀን በመልካም ቀን ብቻ ወዳጅ ነን ወይስ በችግር ቀንም ጭምር ወዳጅ መሆናችንን መለየት ይፈልጋል። አምላካዊ እውቀት ቢኖረውም ለሰው ትምህርት እንዲሆን ግን ሰው በችግሩ ጊዜ እንዴት ዘይረን እንደሚያመልክ እንድንማር እንድናስተምር፣ በጉለታችንም ቀን ከኛ ጋራ እንዴት እንደምናመልከው ሊመዝነን ይፈልጋል። ዘካሪያስ የተመዘነው በዚህ ነው። ልጅ እኮ አለ። ከዘካሪያስ ጀርባ ዮሐንስ መጥምቅ አለ። ከኤርሳቤት ማሕፀን የዮሐንስ መጥምቅ የሚባል ፍሬ አለ። ግን ያን አልተቀበሉም ነበር። ባይቀበሉም ግን ሀሌሉያ ለማለት ንሴብሆ ለማለት ወደኋላ አላሉ። ጥናውን ትቶ አልሄደም። መጣኑን ቦርሮ አልሄደም። መስቀሉን ትቶ አልሄደም። በጣም ብዙ ሰዎች አለን ተነክተን እግዚአብሔርን ስራ ትተን ይወጣል። ተነካን ብለን ተነክተን በግጥም ተነክተን ሊሆን ይችላል። በሆነ ነገር የሆነ ነገር ጎሎብን ሊሆን ይችላል እግዚአብሔር አልረዳኝም አብሮኝ አልቆመም ብለን ጨክነን የተውኑ ሰዎች ብዙ ነው። የዘካርያስ ግን በጣም የተለየ ታማኝነት ነው እና እሱ ይሙላው ብሎ ነው እሱ ይሙላው ብሎ በእግዚአብሔር ፊት ይገባ ይወጣ ነበር። ጎሏል፣ ጎሎብኛል፣ ልጅ የለኝም፣ ግን እሱ ያውቃል ብሎ ከቤቱ የሚወጣ እግዚአብሔር ፊት የሚቆም ሰው ነው። መቼም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናቶች ኢትዮጵያ፣ የኤርትራ ኦርቶዶክስ ተዋሕዶ እናቶች ወደ ቤተክርስቲያን ሲሄዱ ሞልቶላቸው መሰላችሁ? ስንት ነገር ጎሎ ነው እኮ የሚሄዱት። ስንት ነገር ጎሎ፣ አንዳንድ ጊዜ ደግሞ ተነጥቀው ተወስዶባቸው፣ ወይ የትዳራ ጋር ወይ የሆነ ባለ ጋራ ጠላት ተነስቶ ተቀምተውም ቢሆን እግዚአብሔርን ላመልኩ የሚወጡ አሉ። እየቀበሩ ልጆቻቸውን ተመስገን የሚሉ አሉ። በዓይኔ በብረቱ እንዲህ አይነት አባት አይቻለሁ። ልጁን እየቀበረ አመሰግንሃለሁ ጥሩ ልጅ ሰጥተኸኝ ነበረ፣ የአንድ ልጅን ተደስቼበታለሁ። በ23 24 ዓመቱ ነው ያወጣት የሞተው 24 ዓመት። ደስ ብሎኛል በልጄ አመሰግናለሁ፣ እግዚአብሔር ብሎ አፈር ዘግኖ ልጁ መቃብሩ ሲወረወር አንድ አባት አይቻለሁ። ልጁ መቃብር ላይ ቆሙ። በዚህ ልክ ጽኑዋን አባቶች፣ ጽኑዋን እናቶች፣ ጽኑዋን ክርስቲያኖች አሉ። ነገር ባይሞላም እግዚአብሔር አይተውም መቼም ብዙዎቻችን ብዙ ነገር ይጎልናል። እንኳን ደሞ ጎደለን። ስለጎደለን ነው እግዚአብሔር ነው የፈለገው። ቢሞላል ኖረማ መቼ እኛ እኮ እዚያ ነበርን። በዚህ ጉለታችን ውስጥ ግን አንዳንዶቻችን እንመረራለን፣ ይደክመናል። አይዟችሁ እግዚአብሔር ልጆች በፍጹም ከመሠዊያችሁ ላይ አትወረዱ። እንደ ዕንባቆም ከመጠበቂያ ግንባችን ላይ እንዳንወርድ እግዚአብሔር በሌላ ሀሳብ እንዳናመው ይወላችሁ። ከሰው ጋር ልንጋጭ እንችላለን፣ ሰው ያስታርቀናል። ከእግዚአብሔር ጋር ብንጋጭ ግን የሚያስታርቀን ሰው የለ። ከእግዚአብሔር ጋር በመጋጨት በማኩረፍ ችግሮችን ለመፍታት ምንሞክር ሰዎች እባካችሁ ተማሩ። ልጅ ያቶ እየተነቀፈ አንተ ብሎ ካህን እየተባለ ወገቡን በፍታ ፉድ ለብሶ ወገቡን አስሮ በእግዚአብሔር ፊት ስብሃት ወክብር የሚለውን ካህን እያየን ልንማር ይገባል። አልሰጠኝም አልባረከኝም ብሎ አላኮረፈም። እንዲህ አይነትም መዝሙር አልዘመረም። እግዚአብሔር ሰራለ ስራውን እሱ በታማኝነት እግዚአብሔርን ሳይተው ጎደለኝ ብሎ ሳይቀየም አልተሳካልኝም፣ አልመጣም፣ ለጊዜው አልሆነም፣ ሎተሪው አልወጣም፣ ቪዛው አልመጣም፣ ልጁ አልተወለደም፣ ትዳሩ አልተያዘም፣ ንግዱ አላተረፈም ብሎ አልተወም አገልግሎት። ስለዚህ እግዚአብሔር መላኩን ወደሱ እንደላከ ሉቃስ ወንጌል ምዕራፍ አንድ ቁጥር ዘጠኝ ላይ እናነባለን። መላኩ ቅዱስ ገብርኤል ወደሱ ተላከ። የቅዱስ ገብርኤል እንዲህ አይነቶችን ብሩካን ነው የሚያገለግል ጎሏቸው የማይማረሩ እግዚአብሔርን የሚያከብሩ በፍጹም ጠላቴ ወይ አልሰማህም፣ እግዚአብሔር አይተወኝም የሚሉትን ነው መልአክ መጥቶ የሚያገለግሏቸው። የጠላትን ሀሳብ እየሰማን እያስተናገድን የምንሉ ሰዎች አለን። እኔማ ትቶኝ እኔማ እንዲያርጎኝ እግዚአብሔር እንዲያርጎኝ፣ ተጣልቶኝ፣ ተቀይሞኝ፣ ትቶኝ እያሉ እግዚአብሔርን በሐሰት እየከሰሱ ሰይጣን የሚጫወትባቸው በጣም ብዙ ምእመናን አሉ። እግዚአብሔር ይመስገን እያሉ ደግሞ ኪዳናቸው አይቀሩ፣ ቅዳሴያቸው አይቀሩ። ነገሩ እኮ አልሞላም፣ አልሞላም እኮ ነገሩ፣ ባይሳካም እኮ ነገሩ ገና በፊቱ የሚቆሙ ቤታቸው፣ ጸሎት ቤታቸው ላይ ቆሞ የሚጸል እግዚአብሔር ይመስገን የሚሉ ካላቸው አስራት የሚሰጡ፣ ምጽዋት የሚሰጡ፣ እጣን ይዘው የሚሄዱ፣ ቅባ ቀብስ ይዘው የሚሄዱ በጣም ብሩካን ምመናናሉ እየጎደለባቸው ነው። እግዚአብሔር ይወላችሁ በጉለትም ነው የሚመለከው። አብርሃምና ሳራ ከተነገራቸው ርስት ከሀገራቸው ከእውር ከኢራቅ ወጥተው ወደ ካራን መጥተው ከካራን ደግሞ እንደገና ወደ ከነአን ሲመጡ ድርቅ ነበረ፣ ምድሪቱ ላይ ይላል። ጽሩ ድርቅ ነበር፣ አልተሰራም ነበር ገና ምድሩ። ኪዳኑ ቀደመ ገና፣ ግን ስራው ገና ነበር። ሲመጡ ማረፊያ ወል መሬት ግሏል። ሳራ የት አለ አንተ አምላክ አላለችም። ከሞላ ሀገራችን አወጥቶን በረሃ ላይ ጣለን አላለችም እውነተኛ አምላክ አደለህም አላለም አብርሃ ጎንበስ ብለው በተትና በትዕግስት ወደ ግብፅ ሀገር ሄዱ ችግር ለማሳለ ከግብፅ ሀገር ሲመለሱ በሽልማት ተመለሱ ያረሱት መሬት እንደገና ዝናብ እያዘነበ ማብቀል ጀመረ መንጋቸው ምድሪቱን ሞላ ድንኳናቸው ሞቀ እዚያ ይውላቸው በጉለታቸው ቀን ስላከበሩት በሙላት ባረካቸው። ስራቸውን ሰራላቸው፣ ቤታቸውን ሰራላቸው፣ ድንኳናቸውን አጸናላቸው፣ የትውልድ እናት አባት አደረጋቸው። በፍጹም እንዳትደክሙ ተስፋ እንዳትቆርጡ እግዚአብሔር፣ ልጆች ተስፋ እንዳትቆርጡ እግዚአብሔር ተወን እንዳትሉ አይተውም አምላካችን ግን ባይሆንም ቢሞላም ባይሞላም ቢጎልም ነገሩ ባያልቅም፣ ወደ መሰዊያችሁ መሄድ ግን እንዳታቆሙ፣ ወደ ጸሎት ስፍራችሁ መሄድ እንዳታቆሙ። እግዚአብሔር ይባርከን ይሰማሉ በልባችን ጻፍ መንፈስ ቅዱስ ነፍሳችን፣ ስጋችን፣ መንፈሳችንን ይባርክ። የእግዚአብሔር ቸርነት የናታችን የሚቤታችን ረት በረከት የመላክ ጥበቃ አብሮ ሊሆን የሁለቱ መምተኞች ሻ ሰጣችሁ ስልኬ ለምታምሩልኝ